እስኪ ዛሬ ደግሞ በቪዲዮዎቻችን መሀል የተሰጡ ኮሜንቶችን አብረን እንመልከት። ቀርተሙታል ዶንቆሮ የሚል ስድብ አለ እና ብዙ ኮሜንቶችን ቼክ እያደረኩ ነበረ። አብዛኞቹ ስድብ ናቸው። እስኪ ስለዚህ ጉዳይ የሆነ የሚሄድበት ቦታ አለ፣ እዛ እየሄድን ለምንድን ነው ስድብን ኮሜንት የምናደርገው፣ ስድብን ኮሜንት ማድረግ ደግሞ ጥቅሙ ምንድን ነው የሚለውን እስኪ እየሄድን እንጨዋወታለን። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ዛሬ ደግሞ እንደዚህ ወጣ ብዬ ያስተዋልኩትን ነገር ለእናንተ መናገር ወደድኩኝ። ና እንግዲህ እንደምታውቁት ብዙ ጊዜ ስቱዲዮ ላይ የምቀረጻቸው ቪዲዮዎች ላይ ምን ብዬ እናገራለሁኝ ያላችሁን ሀሳብ አስተያየት፣ ኮሜንት ቦክስ ላይ አስቀምጡ ብዬ በሰፊው እናገራለሁ። እናንተ በነዚህ ቪዲዮዎች ላይ ምን አይነት ሀሳብ አላችሁ ኮሜንት ቦክስ ላይ ታስቀምጣላችሁ። ያለን ሀሳብ አስተያየት ኮሜንት ላይም እናስቀምጣላችሁ። ብዙ ሰውም ያንን የሰማ ይመስለኛል። በተለያዩ ሰዓት ኮሜንቶችን አያለው የተሰጡ ማስረጃ ህጋዊ የሆኑ ሀሳቦች ካሉ እውቀትን የሚቸሩ ኮሜንቶች ካሉ እነሱን ኮሜንቶች ቼክ አደርጋለሁ። አስተውላችሁ ከሆነ አንዳንድ ኮሜንቶችን ሪፕላይ አደርጋለሁ እና ያንን የማደርገው ደግሞ ኮሜንቶች ጋር ምናልባት አሪፍ የሆነ አስተማሪ የሆነ ኮሜንት ሊኖር ይችላል ብዬ ስለማስብ ነበረ። ነገር ግን አሁን ላይ ሳስተውል አብዛኛው ስድብ ነው። ገብታችሁ ሁላችሁም ቼክ ማድረግ ትችላላችሁ። አብዛኛው ሰው ስድብ ነው የሚጽፈው። አጭርም ሊሆን ይችላል ስድቡ፣ ረጅም ሊሆን ይችላል። ባገኘው አጋጣሚ መሳደቡን ነው የመረጠው። የሚሳደበው ለምን እንደሆነ ታውቃላችሁ? የምንናገረው ንግግሮች ላይ እንከን ሲያጣ ነው ብዙ ጊዜ የሚሳደበውና የምንናገረው ንግግር እንዳለ ሆኖ ያንን ንግግር በመረጃ ከመንቀፍ ይልቅ ወደ ስድብ መሮጥ ይሄ ምንም በለው። አሁን ይህን ምን ትሉታላችሁ? ይሄ ነው ለሃይማኖት የሚጠቅመው ይሄኛው አይጠቅምም ብለን ነው እዛ ላይ ተናገር ነው ካልተመቸው፣ ያ እኛ ይጠቅማል ያለው ነገር ካልተመቸው፣ አይ ይሄኛው ትክክል አይደላችሁም ይሄኛው ነው የሚጠቅመው ብሎ ከመረጃ አንፃር ቁጭ ቁጭ ማድረግ ይሻላል እሱ ወይስ መሳደብ ይሻላል? አሁን ተሳድቦ ያንን ስድብ የሚያነብሰው ያንን ስድብ ያየሰው ወደሱ እንዲመለስለት ነው ወይ ደግሞ እኛን አሸማቆ ከዛ እውነትን ከመናገር እንድንሸሽ ነው? ለምን እንደሆነ ብቻ አይገባኝም። እና ብዙ ጊዜ እንደዚህ አይነት ስድብ የምጽፉ ሰዎች ምን እንዳሰባችሁም ብጽፉልን ጥሩ ነው። እንደዚህ የምንሳደበው እኛ እንደዚህ ስለሆነ ነው እኛ ለሃይማኖታችን ስለሚጠቅም ነው ይሄ ስድብ እኛ ለያዝነው ነው አመለካከት ስለሚጠቅም ነው ይሄ ስድብ ወይ ደግሞ ይሄ ስድብ እንደዚህ አይነት መስላህ አለው እንደዚህ አይነት ነገር አለው ብላችሁ፣ ወይ አብራችሁ ጻፉልን። እኔ ሐቂቀታል አንድ ቀን እንደዚህ ኮሜንቶች ይጽፋሉ። በነገራችን ላይ የሆነ የተሳሳተ ሰው ሳገኝ ረተሳስተሃል በዚህ መልኩ አይደለም ይሄ ነገር እንደዚህ አይደለም የሚደረገው ይላሉ፣ ኮሜንቶችን ይጽፋሉ። ሰፊ ሰዓት ምናልባት ለመግባት ያስተዋላችሁ ሰዎችም ልትኖሩ ትችላላችሁ። ቲክቶክ ላይም ፌስቡክ ላይ አሁን ፌስቡክ ላይ በጣም ኮሜንቶች እጽፋለሁ። ምጽፈው ግን በጣም አስገዳጅ የሆነ ነገር የጻፈው ጽሁፍ እውቀታዊ የሆነ በቃ ከእውቀት አንጻር ይሄኛው ከዚህ ከዚህ አንጻር ከዚህ አንጻር ብሎ ከጻፈ አይ ይሄኛው ከዚህ አንጻር ነው እንደዚህ እንደዚህ ነው ብዬ መረጃ ጠቅሼ ምናምን ልጽፍ ይችላለሁኝ እና ወይ ደግሞ ጥያቄ ልጠይቅ ይችላለሁኝ እንጂ ከዛ ውጪ አንተ እንትን አንተ እንትን አንተ እንደዚህ ብዬ ተሳድቤ አላቅም ምክንያቱም ያስድብ ምንም እንደማይጠቅም መቶ ፐርሰንት እርግጠኛ ስለሆንኩ ማለት ነው። ለምን መሰላችሁ እንደዛ ማደርገው? ያ ስድብ ያን ለጻፈውም ይሁን ያንን ጽሁፍ ለሚያነበውም አካል እንደማይጠቅም መቶ ፐርሰንት እርግጠኛ ስለሆንኩ ነው። አሁን ብሳደብ እዛ ላይ የጻፈው አካል ጽፎታል። ያንን ጽሁፍ እኔ በመሳደብ ያንን ጽሁፍ እንዲሰርዝ ያደርገዋል ወይ? ወይ ደግሞ ሰውን ሊያስተምር ይችላል የኔ ስድብ? ያ የሳደብኩት ስድብ ለሃይማኖቱስ የሚያመጣው ጥቅም ምንድን ነው? የምትሳደቡ ስድብ ከምን አንጻር ነው ያን ስድብ የተሳደባችሁት? ለምን ተሳደባችሁ? ሰውየውን ለማስቆም ነው ወይ? ከአካሄዱ ለመግታት ነው ወይ? ለምንድን ነው የተሳደባችሁት? ያንን ሰው የሚለውን ነገር እጅግ በሰፊው ብታዩት ብታስተውሉት ጥሩ ነው፣ ላለሁኝ ብዙ ጊዜ